ተናን ዛሬ እንግዲህ የምነግራችሁ በተለይ የተልባ ፍሬን በምን መልኩ ለጤናችን ይጠቅማል። ለመሆኑ ተልባ ምን አይነት ጥቅም አለው? ብዙ የማናቀው አስገራሚ ጥቅሞች አሉት። በተለይ እንግዲህ ተልባን አባቶቻችን፣ እናቶቻችን በቀደመው ጊዜ በሚገርም ሁኔታ ለብዙ የጤና ችግሮች ሲጠቀሙበት ኑሮዋን ማለት ነው። ዛሬ ግን ለእናንተ የምነግራችሁ በሳይንስ የተረጋገጡ አስር የተልባ ፍሬ የጤና ጥቅሞችን ነው የምነግራችሁ። ስለዚህ ከዛሬ ጀምራችሁ ተልባን እንድትወዱት ያደርጋችኋል ማለት ነው። ይህንና መሰል የጤና መረጃዎችን ለማዳመጥ ቴክኒክና ሸርም ማድረግ አትርሱ ማለት ነው። የሚጠቅም ነገር ስታገኙ ቢያንስ አንድ ለምትወዱት ሰው ጓደኛ ጋብዙት ያዳምጥ፣ አዳምጦ ደግሞ ያሳውየምን ያደርጋል የሚፈልገውን ነገር ይወስዳን ማለት ነው። ስለዚህ ጥሩ ነገር ስታገኙ ለምትወዳቸው ሰዎች ማጋራት ሁልጊዜም ልምድ ይሁን። እናንተ ብቻ ሰምታችሁ ዝም ማለት ሳይሆን፣ ለምሳሌ ስለ ተልባ የማያውቅ ሰው ይኖራል። ሸር ብታረጉለት ሰምቶ ተልባን መጠቀም ይጀምራል ማለት ነው። እሺ፣ የመጀመሪያው እንግዲህ የተልባ ፍሬ በጠቃሚ የምግብ ይዘቶች የተሞላ ነው። ከጥንት ስልጣኔ ጀምሮ የተልባ ፍሬ ጠቃሚ ከሚባሉት ውስጥ ይመደባል። ተልባ በመሰረቱ ሁለት አይነት ነው ያለው። ቡናማና ወርቃማ አይነት የሆነ ተልባ አለ፣ ግን ሁለቱም የሚሰጠው ጥቅም ተመሳሳይ ነው ማለት ነው። አንድ ሻይ ማንኪያ የተልባ ፍሬ በውስጡ ተመጣጣኝ የሆነ የካሎሪን፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቅባት፣ ኦሜጋ ስሪ፣ ቫይታሚን ቢዋን፣ ቫይታሚን ቢ ሲክስ፣ ፎሌት፣ ካልሽየም፣ አይረን እና ማግኒዚየም ይዘት ያለው ነው። እንግዲህ ይህም ሁሉ የምናገኘው በአንድ የሻሂ ማንኪያ የተልባ ፍሬ ውስጥ ይህን ሁሉ ማግኘት እንችላለን ማለት ነው። ለጤና የሚጠቅመው በተለይም ደግሞ ኦሜጋ ስሪና ፋይበርነቱ ነው። በተለይ ተልባ ለእኛ የሚጠቅመን በብዛት የሚፈለገው በኦሜጋ ስሪና በፋይበር የበለጸገ ስለሆነ፣ እነዚህ ሁለቱ ደግሞ ለሰው ልጅ እጅግ በጣም ወሳኝ የሚባሉት ናቸው ማለት ነው። ሁለተኛው የተልባ ፍሬ በኦሜጋ ስሪ የበለጸገ ነው። በተለይም ደግሞ የስጋና የወተት ተዋጽኦ ለማይወስዱ በተለይ ስጋና ወተት እንዳይጠቀሙ ለተከለከሉ ሰዎች ተልባ የተልባ ፍሬ ሁነኛ የኦሜጋ ስሪ ምንጭ ነው። መሰል የምግብ ይዘት ያላቸውን የልብ ጤንነትን ለመጠበቅና ጭንቅላት ውስጥ ደም እንዳይፈስ እንደሚረዱም ጥናቶች ያሳያሉ ማለት ነው። ሌላው ሶስተኛው የተልባ ፍሬን ካንሰርን ሊከላከል የሚችል ውህድ አለው። እነዚህ ውህዶች አንቲኦክሲደንትና ኤስትሮጅን ባህሪ ስላላቸው በካንሰር በተለይ ደግሞ እንደጡት ጡት ካንሰርና የፕሮቴስትን ካንሰርን የመያዝ እድልን በመቀነስ ጤንነትን በእጅጉ ይጠብቃል ማለት ነው። ሌላው አራተኛ፣ የተልባ ፍሬ ከፍተኛ የፋይበር መጠን ይይዛል። ተልባን የዕለት ተዕለት ምግብ ውስጥ ማካተት ወይም ደግሞ ማስገባት ወይም ደግሞ በየጊዜው መመገብ የምግብ መፈጨትን ከማፋጠኑም በላይ የምግብ መፈጨት ላይ የሚሳተፉትን ጤንነትን ይጠብቃል ማለት ነው። ሌላው አምስተኛ፣ የተልባ ፍሬ የደም ውስጥ ኮሌስትሮን መጠንን ይቀንሳል። ጥናቶች እንደሚያሳዩት ከሆነ በቀን ሶስት የሻሂ ማንኪያ ተልባ ለወራት መመገብ የመጥፎ የኮሌስትሮል መጠን እጅጉን በመቀነስ ጥሩውን የሚባለውን ኮሌስትሮን ደግሞ እንዲጨምር ያደርጋል። ይህም እድሜያቸው በተለይ ደግሞ ከ45 በላይ የሆኑ ሴቶች ላይ ጎልቶ ይታያል። ይህም የሚሆነው በተልባ ውስጥ ያለው ፋይበር ከሐሞት ጨው ጋር በሚጣበቅበት ጊዜ ከሰውነት ስለሚወገድ ነው። ከዚህም ጋር ተያይዞ የልብ ጤንነትንም ለመጠበቅ ይረዳል ማለት ነው። ሌላው ስድስተኛው የተልባ ፍሬን የደም ግፊትን ሊያስተካክል ይችላል። ተልባ የደም ግፊትን እንደሚቀንስ ብዙ ጥናቶች ይናገራሉ። በቀን ሶስት የሻሂ ማንኪያ ተልባ መመገብ ለዚህ ይረዳል። ተያይዞም ደግሞ የሌሎች የተጓዳኝ በሽታዎች ተጋላጭነትንም በእጅጉ ይቀንሳል ማለት ነው። ሌላው ሰባተኛ ከፍተኛ የፕሮቲን መጠንን ይይዛል። ተልባ በጣም ጥሩ የሚባል የፕሮቲን ምንጭ ነው። በዚህም ምክንያት የሰውነት በሽታ የመከላከል አቅምን መጨመር፣ ኮሌስትሮልን መቀነስ፣ ካንሰርን ለመከላከልና እንዲሁም ደግሞ በጸረ ፈንገስ ባህሪው ወደር የማይገኝለት ነው። በተለይ ደግሞ የስጋ ተዋጽኦ ለማይወስዱ ወይም ደግሞ ለማይጠቀሙ ሰዎች እጅግ በጣም ተመራጭ ምግብ ነው ማለት ነው። ስምንተኛ የተልባ ፍሬ የደም ውስጥ ስኳርን መጠን ለማስተካከል ይረዳል። በዓለም አቀፍ ደረጃ የስኳር በሽታ እንግዲህ ዋነኛ የጤና ችግር እንደሆነ ይታወቃል። የስኳር በሽተኞች መደበኛ አመጋገባቸው ላይ ከአንድ እስከ ሁለት የሻሂ ማንኪያ ተልባ ቢያንስ ለአንድ ወር ቢጨምሩ በአስገራሚ ሁኔታ የስኳር መጠናቸው ይቀንሳል። ይህ የሚሆነው ደግሞ የተልባ ፍሬ በውስጡ ባለው የማይሟሟ የፋይበር መጠን ምክንያት ነው ማለት ነው። ስለዚህ ብዙ ጥቅም አለው ማለት ነው። ሌላው ዘጠነኛ የተልባ ፍሬ የሰውነት ክብደትን ለመቀነስ ይረዳል። በተለይም ደግሞ በየሰዓቱ መመገብ ለለመዱ ሰዎች ተልባን ከአንድ እስከ ሁለት የሻሂ ማንኪያ በሚጠጡት ላይ በየቀኑ ወይም ደግሞ በሻሂም ሊሆን ይችላል፣ ወይም ደግሞ ኖርማሊ ፈጭቶ በመጠጣትም ሊሆን ይችላል። በመጨመር የረሃብ ስሜትን ያረቃል። ምክንያቱም ተልባ በውስጣችን ሲኖር የረሃብ ስሜት እንዳይሰማን ስለሚያደርግ ማለት ነው። ምክንያቱም በተልባ ውስጥ ያለው የማይሟሟ ፋይበር፣ የፋይበር አይነት በጨጓራ የምግብ መፈጨት ሲያግዝ የረሃብ ስሜትና የምግብ ፍላጎትንም እንዲቀንስ ስለሚያደርግ ነው ማለት ነው። አስረኛ የተልባ ፍሬን የተለያዩ ምግቦች፣ የምግብ አይነቶች ውስጥ ሊጨምሩት ይችላሉ። የተልባ ፍሬ ከብዙ ምግቦች፣ የምግብ አይነቶች ጋራ አብሮ መሄድ ይችላል። ይህም በየቀኑ እንዲወሰድ የሚያስችለዋል። ለምሳሌ ለምሳሌ የመጠጥ ውሃ ውስጥ መጨመር ይቻላል። ተልባን ሰላጣ ሲሰራ የተልባ ዘይትን መጠቀም ይቻላል። ለቁርስ የሚመገቡት አጃ ወይም ደግሞ ገብስ ላይ የተፈጨ ተልባን መጨመር ይቻላል። የሚወዱት የእርጎ አይነት ውስጥም መጠቀም ይቻላል። እርጎ ውስጥ መጨመር ይቻላል። ብዙ አይነት በተለይ እንደ ኩኪስ፣ ኬክና ዳቦ ላይ መጨመር ይቻላል። ከሙዝ ወይንም ደግሞ ከሚወዱት ፍራፍሬ ጋር አብሮ ፈጭቶ መጠጣት ይቻላል። ከስጋ ጋር አብሮ መቀቀል ወይም ደግሞ መጥበስ ለእናንተ የሆነ ውድና የተከበራችሁ የጽናት የዩቱብ ተከታታዮች በያላችሁበት ሰላማችሁ ምስት ይበልልን። እንግዲህ በቻናላችን አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትተና እንጠይቃለን። ቤተሰብ የሆናችሁ ደግሞ ሼር ኮመንት እያደረጋችሁ አበረታቱን ማለት ነው። እንግዲህ ወንድማችን ሲያስተምር እንደሰማችሁ ተልባ ለሰዎች ልጅ ምን ያህል ጠቀሜታ እንዳለው፣ እንዴት ሳርቶ መውሰድ እንዳለብን፣ አወሳሰዱንስ እንዴት ነው ጥቅሙ የሚለውን በደንብ አድርጎ በቅደም ተከተል በአስር ረድፍ አሳይቶናል ማለት ነው። ብዙዎቻችን ተልባ ስንጠቀም በተፈቀደ ዝም ብለን ተልባ ስለተባለ ብቻ የምንጠቀም ሰዎች አለን። ይህ ደግሞ ጥሩ እንዳልሆነ ያው ወንድማችን እንዴት እንደምንጠቀም አጠቃቀሙስ እንዴት ነው ለጤናችን ጥቅሙ ምንድን ነው የሚለውን በደንብ አድርጎ አብራርቶልናል ማለት ነው። ተልባ እንግዲህ ወንድማችን እንዳለው ለብዙ ነገሮች ይጠቅማል። ብዙ ጊዜ እኛ ለጸጉራችን ለፊታችን የምንጠቀመዋለን በጣም ምርጥ ነው በእርግጥ አሪፍ ነው ለጸጉራችን በጣም ተስማሚ ጸጉረን የሚያፋፋ ፀጉረን የሚያጠነክር በጣም ፍቱ መድሀኒት ነው እንዲሁም ለሰውነታችን ለተለያዩ ከተለያዩ በሽታዎች እንዴት መከላከል እንደምንችል ተልባን እንዴት እንደምንጠቀም ወንድማችን በደንብ አስረድቶናል ገጆችዬ ይሄ ተልባ ከዚህ በኋላ በደንብ አድርጋችሁ ትጠቀሙታላችሁ፣ ትወዱታላችሁ ብዬ ተስፋ አድርጋለሁ እና ሙዶችዬ ይሄ እንደዚህ አይነት አጫጭር ያሉ ቪዲዮዎች እንዲደርሷችሁ እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በነገራችን ላይ ይቻላል አዲስ ነውና፣ ቪዲዮውን አይታችሁ ከጨረሳችሁ በኋላ ላይክ እና ሰብስክራይብ እንድታደርጉልን ተመራጭ ነው እንላለን። ምክንያቱም አዲስ ስለሆነ እንዳይነሳ ይረዳዋል ማለት ነው። ይሄ ብቻ ሳይሆን ሌሎች ቪዲዮዎች ስታዩ ቪዲዮን አይታችሁ ቻካ ጨረሳችሁ ለምሳሌ አስር ደቂቃ ከሆነ አምስት ደቂቃ ወይ ሶስት ደቂቃ ቪዲዮን አይታችሁ ከዛ በኋላ ስትወጡ ላይክ፣ ሰብስክራይብ ኮመንት አድርጋችሁ ብትወጡ ጥቅም ይኖረዋል ማለት ነው ለዛ ሰው። እኛን የምንመለከተው ምንም አይጎዳንም። ምክንያቱም ቪዲዮ ከጨረሰ በኋላ ላይክ ሰብስክራይብ አድርገን ብንወጣ እንደገባን ሰብስክራይብ ባናደርግ አሁን ብዙዎቻችን ሰብስክራይብ ይነሳል፣ ቪዩ ይነሳል፣ ላይክ ይነሳል ይባላልና ይህን ነገር ጥንቃቄ ብናደርግበት የሚለው ምክሬንም አዘል አቀርባለሁ ማለት ነው። እጆች በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። እንግዲህ ቻናላችንን ላይክ ሰብስክራይብ በማድረግ ተቀላቀሉ። ተልባን ከዚህ በኋላ በደንብ አደርጋችሁ ትወዱታላችሁ ብዬ ተስፋ አደርጋለሁ። እወዳቸዋለሁ። የኢትዮጵያ ሀገራችን ሰላም ያድርግልን ያላችሁበት ሰላማችሁ ብዝት ይበልልን። አሜን።